እንግዲህ ሰላም አብጌል ዳጣን አስመርምራ የዲኤንኤን ውጤቱን እንግዲህ እንዳወቀችው ነገረቻት። ዶክሜንቱንም ሰጠችው ለደረጀ። ወይዘሮ ማርታ በድንጋጤ ድረቅ ብላ ቀረች። ይህንን ያደረገችው አቡጌን በጣም በመናደድ እንዳይሆን አድርጎ ቀጠቀጣት። እናም አንቺ ማን ስለሆንሽ ነው የኔንና የዳጣን ጸጉር ወስደች ዲኤንኤ የምታስመረምሪው ሲል ህይወቴን የምታበላሽው በማለት አቡጌ አቢ ኤቢን ደበደባት፣ ቀጠቀጣት። ከዛ አቢ ደሞ ዳታን ከቤት አስወጥታ አባረረቻት። አንቺ ችጋራም ድሃ አባት የገዛልሽን ልብስ ነው እኮ የበበሽው በማለት በጥፊ በማለት ስነ ልቦናዋን ጎርታ፣ ከዛ ቤት መባረር እንዳለባት አስባ በጣም ተባረ። ግን እኔ ያሰብኩትን አድርገሹ ከሆነ እውነት ኤቢ አለቅሽም አሳይሻለሁ በማለት ዳታ ዳጣ ትፎክራለች። በዚህ ጊዜ የዳጣንና የእሱን የደረጀ ውጤት ከሰራተኛይቱ እጅ እንግዲህ ከቆሻሻ በመጣሉ ያገኘዋል። ከዛ ዳጣ አሁን ሊያመጣት እንደሆነ ለሰላም ይነግራታል። ይህንን ዱብ እዳ ከሰማ በኋላ ምን አደረገ አቶ ደረጀ? ማርታን ለየት ያለች እና ጥበበኛ ሰው ነች። ሁሉንም ነገሮች ካወቀች በኋላ ዝም ብላ ነገሮችን ማስተዋል ጀመረች። ህይወቴ ይበላሽብኛል፣ ይበጠበጥብኛል። ደረጀ በላይቴ ላይ የሆነ ነገር አደረገ ማለት ስሜ ይጠፋል በማለት ለአብጌ ትነግራታለች። አብጌል የደረጀ ልጅ አይደለም ብላ እናቷ ስትነግራት በጣም ተናደደች። ግን እናቷ ሆን ብላ እያደረገችው እንጂ ዳጣ የደረጀ ልጅ ናት። እሷ ግን የደረጀ ልጅ መሆኗን በደንብ አረጋግጣለች። ደረጀ ይህንን ሲሰማ በጣም ደረ ደረጃ ላይ ድርቅ ብሎ ተገኝ። በጣም የሚያሳዝን ምክንያቱም ከሰራተኛዋ ቆሻሻ ላይ በተጣለው ዶክሜንት እጁ ላይ በማረፉ ነበር። ሰላም ወደ ቻናል የተከታታዩ ሰላማችሁ ያላችሁበት ይብዛል። ለቻናል የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ። ቪዲዮውንም ላይክ በማድረግ በትህትና እንድታደርጉ ትጠይቃችኋሉ። ዳጣ ቀጣይ ፓርቲ ዘንላችሁ መጥተናል። ዳጣ ምን ገጠመ የሚለውን አብረን የምናየው ነው። ዳጣ በሚገርም ሁኔታ፣ በሚያሳዝን ሁኔታ ልቧ ተሰብሮ ባላሰበችው መንገድ ከቤት ወጥታ እንድትሄድ ተገዳለች ማለት ነው። እሷ ያስገደዳት እንግዲህ አቢ ቅስም የሚሰብር ንግግር ስለተናገረቻት የአቢ ንግግር መቻላቅቷት ከዚህ በኋላ አልችልም በማለት ነበረ ከዛ ቤት ወጣ ሄደችው። ሆኖም እዛ ቤት ውስጥ ብትቀጥል ትልቅ ችግር ውስጥ እንደሚገጥማት ተረድታለች። አቡጌ የተነገረቻትና የተሳደበቻት ስድብ አይደለም እሷን ልቧን የሰበራት። ወይዘሮ ማርታ ግን ጥበበኛና አስተዋይ ስለሆኑ ከዚህ ብዙ ነገር ያስተምራሉ። እሳቸው ዳጣን ጠርተው እንግዲህ አባትሽ ማነው ስትል ትጠይቃታለች። አባቷን ለማወቅ አንደበቷ ተያዘ፣ ጨነቅት አባት የሲሳይ ነው በማለት እናገራታለች። እኔ አባቴን አላቅም ሆን መሰለኝ በማለት አባቴን አላቅም በማለት ትመልስላታለች። በቃ ሂጂ አሁን ካለቻት በኋላ ግን እትዬ ለምንድነው ግን እኮ አንቺ እትዬ የምትይ ለምንድነው አረቀሽኛ ስትላት እርሰወኮ እትዬ ብለው እንዲጠሩኝ እንዲ ስላስገደዱኝ ነው ስትል ትመልሳለች። አብጌን ንጠሪልኝ አለቻት፣ እናሰናበተቻት። አብጌ ዝም ብላ ወደ ጣብ ወደ አቤት ሄዳለች። ምን አባሽ ታይኛለች ስትላት፣ ምንም አለቻት። ከዛም አንቺ ችጋራም ድሃ የችጋራም ልጅ ስትል ትናገራታለች። በዚህ ቅድ ምን ነው አንቺ ከጀርባ ቅማሌ እንደ ቅማል ተጠጋሽኝ? ስትላት እንዴት ቅማላም አምቲኛለሽ? ስትል ሁለታቸው ተጨቃጭቀው እየታገሉ ወይዘሮ ሰላም ይመጣሉ። ቅማላም የቅማላም ልጅ አለችኝ። አየሽ እናንተ ናቸው የምታሰድቡ በማለት መልሰን አንቺ አምሻን እንደ በማለት እንግዲህ በፍጹም ይህን ነገር አላልኩም ስትላለች፣ በፍጹም እንዲህ አይነት ነገር አልልም አለች ዳጣ በቃ ዝም በያት፣ የቀማ ለም ልጅ ብለን የሰደበች ስትል ለእናቷ ታስተጋባለች። እባካችሁ ትልቅ ሰው አይደላችሁም? እባካችሁ እኔም ባታከብሩ እኔ አክብሬ አንቺ ነው ትጌ አለች ዳጣ። እሷ የምትናገረው ንግግር ከባድ ነው። ከዚህ በላይ ምን ልታደርጊ ነው? አለች እና አቡጌ። ዳጣም በንዴ ተነስታ አቦ ብላ ቤቱን ቤትዬን ባላከብር እኔ የሚፈጠረውን ነገር እኔ ለማንም ወደ ኋላ አልመለስም፣ ግን ለእናትሽ ክብር ስል ነው ስትል ወታ ሄደች። ምን ልታደርጊኝ ሂጂ አለች እማዬ። ፊትሽ ልትደበድበኝ ነው እያለች ነው አለች። እናቲቱም ለማረጋጋት ብትሞክርም በፍጹም አለ። ከሄደች በኋላ እንግዲህ ከመንገድ ላይ እጇን አንስታ ከመሄዷ በፊት ልትመታ ስትል አቢ ዳጣ እጇን ተወሮራ ያዘቻት። እናንተ ትልቅ አይደላችሁም እንዳታከብሩኝም እንዴ በሚል ነው የተናገረችው። ሆኖም ግን ከዚያም በቃ ቡችሌ ከዚህ ቤት ስትላት እወጣልሻለሁ አለችና ዳጣ ጎዳና እኔ ቤቴ ነው፣ ብዙ ነገር ያሳለፍኩ ነኝ። አንቺም እንደዚህ የሚያደርግሽ ግን እወጣልሻለሁ ቤቴ ፈጣሪ ነው በማለት ተናግራያ ትወጣለች። እሳቸውም ጸጥ ሆነው ማስተዋል ጀመሩ። ዳጣ ከውሃና ከቅመም ጋር ሄዳ ከዚህ በኋላ አልመጣም የመጣሁት ጠይቃችኋለሁ በማለት ስትነግሪ ውሃው ወገቧን ጥምጥም አርጋ በፍጹም ካለንቺ አይሆን ልኝም አቴጅ ልኝም አለቻት። እንዴ ለምን? አለቻት። አቴጅም አለቻት እዚህ ቤት ከዚህ በኋላ መቀጠል አልችልም ስትል ነገረቻት። ምን እንዳስከፋሽ ነው? አልመጣም አልኩሽ ዋ አለቻት። እህቴንሽ አልተውሽም አላልሽኝም ስትል ትጠይቀታለች። በቃ ከዚህ በኋላ ግን አልመጣም። ውሃ ተይኝ እባክሽ አሁን አታስጨንቅኝ፣ አለች ውሃ እራሷን ጥምጥም አድርጋ ይዛት ቅመሙ አንቺን ብትሆኝ እመጣለሁ፣ እሺ ብላ ዳጣ ትናገራለች። በዚሁ ባለችሁበት ቦታ አግኝቻችሁ እየተገናኘ ውኋችሁ ሄዳለሁ፣ አለች ውሃ ግን ዳጣን ግጥም አድርጋ ውሃዬ አይዞሽ፣ አሁን የመሰናበቻ ኬክ ልጋብዛችሁ በማለት አልፈልግም አለቻት። እኔ አንቺ ከሄድሽ አልፈልግም ስትል ትናገራታለች። ውሃ ልጠቅም አለች፣ መጣለው አያቸዋሉ አለች እና አይደለ በማለት እንግዲህ፣ ውሃ እያለቀስች ዳጣን ተከትላ ኬክ ጋብዛቸው ሄደች። አሁን አቡጌ ዳጣ በማደዋ በጣም ተደስታ፣ ውሃ ግን በጣም እያዘነች ትገኛለች። እቤትም ከመጣች በኋላ ውሃ ምግብ አልመገብም ብላ አስቸገረች። ለሰላም እንቢ ስትላት እንግዲህ ለማዘብ ወይም ለማርታ ተናገረች ሰላም ከዛም ልጇን እያባበለች ምግብ መመገብ አለብሽ እኮ ለምን አትበይም እያለች ርቦሻል። ሆስጠታል በላም ዳጣ ካልመጣች ምግብ በፍጹም አልመገብን በማለት ትናገራለች። እንዴ አሁን ዳጣ በዚህ ጨለማ ከየት ላምጣት ነገር እናመጣታለን አለቻት። አልፈልግም እንግዲህ አለቻት ማለት ነው። ከዛ ዳጣም እንግዲህ እንደዛ ብላ ጨምና ጣታት። እሷን እኮ አለቻት ማለት ነው። ወይዘሮ ማርታ ደግሞ ቡኬ እኮ በአንቺን የሄደችው ምክንያት አለቻት ማለት ነው። የት ነው የሚሄደው? ምክንያት አለቻት። ለአባዬ ሲመጣ አንቺ እንዳባረርሽ እነግርሻለሁ አለቻት። ነገር እኮ አቀጣጥላ አባቴ ጋር ልታጣላ ላይ ነው አለቻት። አንቺ ቆይ፣ እንዴት ነው የምታስቢው? አንቺ አይደለሽ እንደ ልጅቷ ካባረርሻት ምን አይነት ጉርነሽ? አለች ወይዘሮ ማርታ። ይህን ጊዜ በጣም ተናደደች። እንዴ እንዴ፣ አባቴ ጋ የምትመልሽውን መልስ አዘጋጂ። እኔ ባንቺ ደከመኝ፣ አለቻት በጣም። ምን አይነት ሰው ነች? አለቻት ማለትና መረር ብላ ተናገረቻት። ውሃ ጸጥ ብላ ማዳመጥ ጀመረች። ለናታል እንግዲህ ሰላም ሄዳ ውሃ ሀና አቦጌልኮ ክፉ ሆነች አለችው። ለምን አለች። ለማንኛውም ዳጣ የለችም። የት ሄደች? ቤቱ እኮ ጸጥ ጭር ጭር ብለዋል አለ። ለምን ቤቱን ጥላ እንደሄደች ጠየቀችው። እናቷ ደነገጠ። በቃ ሄደች አልፈልግም ስትል ሄደች አለች። ምን ሆና? አቡጌ ጋር ተጣልታ ተደባደቡ? እንዴ ተጨቃጨቆ መሰል ስትል ትነግረዋለች። ከባድ ነው። በቃ እና እንሺ፣ እንዴት እናድርግ? አላቅም። ነፍሷንም እኮ ይዛ አልሄደች። ልብሷንም ጥላ ነው ሄደችው። ልብሷም አልሄደም ማለት አባዬ ሲመጣ ምን ሊፈጠር ይችላል ሲልት፣ እንግዲህ ምን እንደሚፈጠር አላቅም አሙኬ። ልኮ ቅናትክ ነው እንደዚህ የሚያደርጋት በአንተ ምክንያት። እኔ ምን አደረግኩኝ? አንተን እኮ ከሷ ጋር የሁ ብላድል እንደ ስቃይ ያበዛችባት አለችው። እንደው ከባድ ነው አለ። ዝም አላት። በል ሄድ ብላ ተነስታ ሰላምም ሄደች። ሰላም ዳጣ በመጥፋቷ ልቧ ተሰብሯል ግን ከናታል እኔም በቃኝ፣ ከዚህ በኋላ ሀሳቤን ቀይር ያለ ወጣለሁ አለችው። እንዴ ለምን ሰላምዬ አለ። በቃ መውጣት አለብኝ አለችው። ይገርማል አለ። አሁን ሌላው ነገር እንግዲህ እንግዲህ አባት ሲመጣ ምን ሊፈጠር ነው? አብጌል ደግሞ ከናታል ክፍል ሰው ብላ በመግባት እንግዲህ በጨለማ ምን ትሰሪያለሽ ሲል ይጠይቃታል። ያለፈው ያልከውን አስብበታለሁ ብለኸኝ ነበር። ምን አልከኝ? ምን አስብክበት? ግን እያደረግሽ ያለሽው ነገር ምንድን ነው ሲጠየቃት አንቺና ዳጣ በምን እንደተጣላችሁ ልትነግሪን ትችያለሽ አላት። እኔ አልተጣላኋትም በራሷ ፍላጎት ነው የሄደችው ስትል ትመልስለታለች። ጠግባለ ሄደች ዳጣ ምን ትጠይቀኛለች። ላስብበት ብለኸኛለች። እሱን አትመልስልኝም አለችው። ቤተሰቦች ግን እኮ ይህን ነገር ያውቃሉ። ይህን ነገር እኮ ቢያውቁ የሚፈጠረውን ነገር አውቀሸዋል። እናትና አባትሽ አምነው መሰለኝ እዚህ ቤት ያስቀመጡኝ። አንቺ ደግሞ የምታወሪው ሌላ ታሪክ ነው። ስለዚህ እኔ አልፈልግም፣ ማንንም ጋራ እንደዚህ ማባለግ አልፈልግም። አንተ እኔ ዳጣ ብትሆን እንደዚህ አትልም። እኔ ያሰብኩትን አታስብ አለች። ያሰብሽው መንገድ እኔ ገብቶኛል። እንደዚህ አይነት ማሰብ አልችልም። አንቺን ከየትነት ውጭ በፍጹም ነገር ሌላ ነገር የለኝም አላት። የራስ ጉዳይ በማለት በመናደር ትመለስ ወጣች። አሁን ዳጣ ስለለልሽ አንችም ሆንሽ ዳጣ እዚህ ክፍል እንድትገቡ አልፈልግም። ሰላም ብቻ ነች ኛ እኔ ክላስ እንድትገባ የምፈቅድላት አለችው። አረባክ ዳጣ ስትገባ እንደዛ ብልሃል ነበረም። አሁን ግን እንደዚህ ትላለ አብዬ አብጌ ባክሽ እንደዚህ አይነት ነገር የለኝም አለና ተናደደና ተናደደች፣ ና ጥላ ሄደች። ከዛም ደውላ ለዳጣ ያልደውል ደውል እያመነታ ለዳጣ ደወለለት። ዳጣ ማነሳች ና አንቺ ሳትናገሪ እንዴት ወተች ትሄጃለች በሚል ይጠይቃታል። አይ ምን ላደርግ ብለህ ነው አባዬ፣ ቢሰማም ምን ይፈጠራል? ባልወልዳት ነው የሚል ነገር ይልብኛል ስለዚህ ችግር ይፈጠራል። ለዚህ እኔ መውጣት አለብኝ። አንተ ስላላየህ ነው የተፈጠረውን ነገር አብጌ ያለችኝ ነገር በማለት ትነግረዋለች። እውነቱ አብጌ ነገር አይገባው የምትልህ እኮ እውነቷ ነው። እሺ ምንድን ነው? በቃ አብጌ በጣም ተናገረች፣ እንቅስ ስለዚህ ከእሷ ካስደሰታት ብዬ ቤቱን ለቅቄላት ወጣሁ ትላለች እውነት ትክክል አይደለም የወሰንሽው ውሳኔ አለት ብለማንኛውም እንገናኛለን፣ አለችው እና ተሰነባበቱ። ከዛ ሰላምም እንግዲህ ምን ምሳሌ ጋር ነው ሄድኩት? ምንም ከሌላ ሰው ጋር አልሄድኩም አለችው። እሺ ብሎ ዘጋው ደረጀ መጣ ደረጀ ሲገባ ግራት ተጋባው። ልጄ መሆን አቢ ነው እንደዚህ ውሃ በማለት አለ እና የዳጣን ወጥቶ መሄድ ሲሰማ አልችልም ባለችበት ቦታ ሂጄ ማምጣት አለብኝ። ስልኩን አንስቶ ደወለላት ዳጣ ደግሞ አነሳችለት። ደረጀም ወደ ሚስቱ በመመለስ ሂጅ ማምጣት አለብኝ እንዴ በዚህ ሰዓት ጨልሟል እኮ እንዴት ትሄዳለ? ብላ ስታስገድደው ቢሆንም ሲች ልጅ እኮ ሴት ናት፣ አንድ ነገር ሊገጥማት ይችላል በማለት በንዴት ሊያወጣ ለመጣት ይወጣል። ዳጣንም እንዳባቴ ባታይ ነው ወጥተሽ ሄድሽ በማለት አቶ ደረጀ ይናገሯታል። ሆኖም ግን ደረጃ ላይ ይወጡ እያሉ ያጋጠማቸው ነገር በጣም ይገርማል። ሰራተኛዋ የዲኤንኤን ውጤት ወረቀቱን ይዛ ነበረ የጠበቀቻቸው። ምክንያቱም ከቆሻሻ ስለወደቀ ያንን በማየት በጣም ነበር የደነገጡት። ውድ ተመልካቾች የቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ቀጣይ ዳጣ ፓርትን እንግዲህ ተከታተልን። ከሰር እናቀርብላቸዋን ስለምትከታተሉን ከልባ መሰግናለሁ።